ሳኔ ያኔ ምን ልበላችሁ፣ እስኪ ሰው የሚጎዳ ነገር አስቤም አለሜም አላደርግም። ራሴን የሚጎዳ ነገር አደርግ እንደው እንጂ ራሴን ራሴ ጎዳ እንደው እንጂ፣ በማደርገው ነገር ሆን ብዬ በማደርገው ነገር ሰውን አልጎዳም። ሰውን አውቄም ሆነ ሳላውቅ እጎዳለሁ ብዬ የማደርገው ነገር የለም። ግን አሁን ላይ ሱመያ የተረዳችበት ያለው ነገር ያሳዝናል። እኔ አሁን ለታራሱ ከሰይደት ጋር ያወራችሁን ሰምቻለሁ ማለት ነው። ዘጊ ዘጊ ሁሉ እስከምትለኝ ድረስ እኔ ለሱ እንደዚህ ያልነበርኩም አይደለሁም። እሷ ይሄን ነገር ሰፋ አድርጋ አስባ መረዳት ካቃጣት እና መገንዘብ ከቸገራት እኔ ምንም ማድረግ አልችልም። ምክንያቱም የሁላችንም አስተሳሰብና አመለካከት የተለያየ ነው። እኔ ለሱመያ መጥፎ ነገር አስቤም አለሜም አላውቅም። በዚህ በራሴ እርግጠኛ ስለሆንኩኝ አንድ ቀን ጊዜው ሲደርስ ሁሉም ነገር ይገባትና የዛ ሰዓት ላይ ታመሰግነኛለች፣ በዛ ሰዓት ታመሰግነኛለች እርግጠኛ ነኝ። እኔም ሆንኩ ሰላም ለእሷ ሰላምን እንጂ የምንመኘው መጥፎ ነገርን አንመኝም። የእሷ ትዳር እንዲቀና የእሷ ትዳር መውደቅ ባለበት ጊዜ እንዳይወድቅ እንድነሳ እንጂ እኛ የምንጥረው የእሷ ህይወት ገደል እንዲገባ ምንፈልግ ሁላችን ስለሽ ህይወታችንን እናዘበራርቃለን። እዚህ እዚህ ላይ አሁን ሰሞኑ እኔ በራሴ ራሴ ያሳለፍኩት በጣም ብዙ ችግር አለ። ግን ያ ሁሉ ያደረግኩት ነገር ለእሷ እንጂ ለማንም አይደለም። ከመጀመሪያው ጀምሬ ኔ የራሷ ጉዳይ እሷ እንደምታስበው እንደዚህ በቀላሉ እሷን ለመካድ የሞከርኩኝ ሴት ብሆን ከመጀመሪያው ልሽ አላደረኩትም አሁን ከኋላ አይሽ አታውቂኝም አንቺ ራስሽ አንቺ ራስሽ በደንብ አታውቂኝም እኔ ይህንን ስራሽ አልጠየምሽም ግን አንድ ቀን ሲገባሽ የዛን ሰዓት ራስሽን ትጠይቂያለሽ ማን ላንቺ ምን እንደሚመኝ ማን ላንቺ መጥፎ እንደሚያስብ ማወቅ ራሱ አቻልሽ እኔ ያንን ከሰይድ ህትካ ያወራሽው ነገር እንዳለ ሆኖ ምንም አልመሰለኝም ተናደሻል ሰንደትሽ ይገባኛል። በዚህ ሰዓት ላይ አታወራኝም ላልሽው እኔ ያላወራሁሽ እንድትረጋጊ ከመጀመሪያው፣ ሳወራሽ ሌላ ስሜት ውስጥ ስለገባሽ በዛ በዛ ነው የተውኩሽ እንጂ ለሌላ ነገር አይደለም። እዚህ ላይ እንድትረጅ የሚፈልገው ሁላችንም ላንች በማሰብ እንጂ ላንች መጥፎ አስበን የምናደርገው አንድም ነገር የለም ማለት ነው፣ አሁንም ወደፊትም የሚሆን ነገር ነው፣ የሚታወቅ ነገር ነው። ነገሮች ሲገለጡልሽ ይገባሻል ብዬ አስባለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም! ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይብዛላችሁ። አገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ ተመልሼላችኋለሁ። ከረፈ ደንቤ ባረክ። እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ፣ አደረሰን። ረፍቶም ቢሆን እንግዲህ በዛ ሰዓት ላይ ስላልተመቻቸልኝ ነው እንኳን አደረሳችሁ ያላልኳችሁ ማለት ነው። ኢድ እንዴት ነበረ? ከእናንተ ጋር ከኛ ጋር አልሐምዱሊላህ አሪፍ ነው ምንም አይልም። እንግዲህ በሰላም እንዳሳለፋችሁት ሁላችሁም ተስፋ አደርጋለሁኝ ማለት ነው። ዛሬ አንዳንድ ነገር ልላችሁ ነው የመጣሁት ሁላችሁም በአንዳንድ ነገር ዙሪያ ያ የጠፋበት ምክንያት ያው አለኝ ግን እሱን አሁን እዚህ ላይ ማውራት የምናገርም አልፈልግም ግን ምንድን ነው አሁን ላይ ሱመያ ከሰኢድት ጋር አሁን ላይ ከራ ሲያወራችሁ ሰምቻለሁ፣ ማለት ነው። በጣም ብዙ ነገር ነው እያለች አለችው እያሰበች አለችውም ሌላ ነገር ነው። ሱባሃና ላ የሰው ልጅ ኒንጃ ከሱመያ ጋር እንደዚህ አይነት ነገር ሰጥ አገባ አገባለሁ ብዬ አስቤም አላውቅም፣ አለም ውም አላውቅም፣ ወደፊትም አላስብምም አላለምምም። ግን ለእሷ ይሄ ነገር እንደቀላል እንዴትስ ሆነ የሚለውን ሳትረዳ ለምን ሆነ የሚለውን ሳትረዳ እኛ እዚህ ምን እያሳለፍን እንደሆነ እንኳን ሳትጠይቅ ግን እኛ ላይ የማይሆን ዘንብ ትጭናለች፣ የማይሆን ነገር ትይዛለች፣ የማይሆን ነገር ትጨብጣለች። እዚህ ላይ እኛ እዚህ ላይ ተገደንም ይሁን ምንም ብለን ይሁን ለእሷ ብለን በጣም ብዙ ነገር እያደረግን ነው። ለሷ ብለን በጣም ብዙ መስዋዕትነት እየከፈልን ነው። እሱን ግን እሷ ልትረዳው አልቻለችም። ጭራሽ ሌላ ሽግ ሌላ ጥርጥር ውስጥ የገባች በጓደኝነታችን ራሱ ተጠራጠርች። አሁለን እኔ ባንቺና በእኔ ጓደኝነት አንድም ቀን ተጠራጥሬም አላውቅም ወደፊትም ልጠራጠርም አልችልም። ምክንያቱም ከልቤ ስለምወድሽ ከመጀመሪያ ያገኘው ስደት ጥሩ እና እንቁ ጓደኛ ስለሆንሽ፣ ይህን መቼም አልቀየርም። መዋደድ እንጂ መዋለድ ቋንቋ ነው ይባላል ማለት ነው እኔ ከልቤ ነው የወደድኩሽ የእህትነትንም የጓደኝነትንም ቦታ ሰጥቼሻለሁ። ግን አንቺ ዛሬ ላይ ድንገት ተነስተሽ ጓደኝነታችንን ራሱ መጠራጠርሽ ገርሞኛል ማለት ነው። ግን ምንም ማለት አይደለም። አሁን ስለተናደርሽ ምን ማሰብ እንዳለብሽ ራሱ ስለማታውቂ አሁን ላይ ለምን ይሄንን አሰብሽ ብዬ አላስጨንቅሽም፣ አልጠይቅሽም ከማን ማለት ነው ለምን እኔ ያላወራሽ ዝም ያልኩሽ እንድትረጋግ ነው። ከመጀመሪያው ላወራሽ ብዙ ነገር ታገኛለሁ። ያው ሁሉን ነገር መቼም ላንቺ ማውራት እንዴት ከባድ ነው ታውቂያለሽ። ግን በእንደዛው ሆኖ ላወራሽ ስል በዛ ሰዓት አንቺ ተናደሻል፣ ተናደሻል የማወራሽን ትተሽ ሌላ ነው የምትመልሽልኝ። ላስረዳሽ ያልኩትን ነገር ትተሽ ሌላ ነው የምትመልሽው። አንቺ እንደዛ ስለሆንሽ በዛው ተውኩሽ። እዚህ እየተፈጠረ ያለውን ነገር እንኳን ማወቅ ለራሴ ራሴ ምን አይነት ችግር ውስጥ ምን አይነት መወቀፍ ውስጥ እንደገባሁኝ ራሴ ለራሴ አንዳንዴ ሳስበው ግራ ይገባኛል። ለምን እሷ ራሱ ዛሬ ድንገት ተንስታ በጓደኝነታችን ተተጠራጠረች እኔ ሌሽ የሁሉ ነገር እንድጎዳ እሆናለሁ። ራሴን ሌሽ ይጎዳለሁ። እሷ ካልተረዳችኝ፣ ሌላኛው ወገን እኔ ለሱመያ ቅርብ ነሽ በሚል እየጎዱኝ ራሴን እየጎዳሁ ሴትነቴን እየተረገጥኩ ለእሷ በሚል ነው እንጂ እኔ ከመጀመሪያው እንደዚህ አይነት የደፈረሰ ጓደኝነት እንደ ማንኛውም ሰው ያንቺን ለጥቅም ቢሆን የቀረብኩሽ ያንቺን ጓደኝነት ለጥቅሜ ለራሴ ለጥቅሜ ስል አንቺን ለመረማመጃ ድልድይ ከሆነ የተጠቀምኩሽ አሁን አይደለም እኮ። የዛሬ ስንት ዓመት አንዳንድ አሉ የማያውቁትን ሁሉ እኮ እየቀባጠሩ በውስጥ ይመጡና ያወራሉ። እንደ ደና ሰው እንደ ጓደኛ ምክር ብለው ያወሩና እዛኛው ወገን ጋር ሄደ ይለኩሳሉ እዚህኛው ጋር ይመጣሉ። ሱብሃን አላ እኔ ከሰው አሁን እዚህ ላይ ምን እንድትርደው ታውቃላችሁ፣ ሰው አውቆ ለሱመያ እዛ ሀዋ እንደዚህ አርጋሽ ሀዋ እንደዚህ ብላሽ ሀዋ እንደዚህ ሰርታሽ ሀዋ እንደዚህ ብላሽ፣ ከዛ ወደ እኔ መጡና ሱመያ እንደዚህ ብላ ሱመያ እንደዚህ አርጋ። ይሄ ሰው ነገር ራሱ አሁን ላይ እንዴት እንደሰለቸኝ እንዴት እንዳስጠላኝ። ሱብሃን አላ። አስለን የሰው ልጅ ስለማያውቀው ነገር ከማውራት ምን አለ ስለሚያውቀው አንድ እውነት አውሮ አውርቶ ቢገላገል። እውነት ለመናገር ከሆነ ማለት ነው፣ አሁን ሱመያን በውስጥ የገቡ እሷ ጋር ያወሩና ይጨራሽ፣ እኔ ጋር ይመጡና ይጠይቁና እንደዚህ ብላ እንደዚህ ስላ እንደዚህ ሰርታ እንደዚህ አርከው እንደዚህ ሰርታው እንደዚህ በዚህ ወጥታ በዚህ ገብታ ይላሉ። እስኪ ይሄ ሁሉ ነገር ትታችሁ እንደዚህ የምታደረጉ ሰዎች ራሱ እኔ ከዚህ በኋላ እንደው በጣም ብዙ ትምህርት ወስጃለሁ፣ በጣም በህይወቴ በጣም ብዙ ትምህርት ወስጃለሁ። ግን እንደዚህ ያላችሁ የምታወሩ ሰዎች መጨረሻ ላይ እኔና ሱመያ ተራርቀን እንራራቅም፣ እንገናኛለን። ግን እናንተ አሁን ላይ እኛን ያጣላችሁ መስሏችሁ ትዋጋላችሁ፣ ትታገላላችሁ። ግን እኛ ስንታረቅ እናንተ ዛ ሰዓት ወዴት ነው የምትሄዱት? ንገሩኝ። እንዲህ ከባድ ነው እኮ እኔ እስከማውቀው ድረስ ሀታ ሰላም ለሱመያ ጥሩ ነገር ነው እንጂ የምትፈልገው መጥፎ ነገር ትፈልጋለች ብዬ አስቤ አላውቅም። ግን ይህንን ነገር የሚያውቀው እኛ ስለምናደርገው ጥሩነትና እኛ ጋር ስላለው እውነታ የሚያውቀው አንድ አላህ ብቻ ነው አላህ የልባችንን የሁላችንንም ልብ አዋቂው አላህ ነው እሱ ያውቃል እኔ ለማንም ሰው መጥፎ የምመኝ አይነት ሴት አይደለሁም አልመኝምም አሁንም ወደፊትም አልመኝም አይደለም ለሱመያ ለሌላ ሰው እራሱ አልመኝም የሴት ጓደኛ በዚህ ልክ ነው ትላላችሁ ግን አይደለም እኔ ጓደኝነቴ በሴት ልክ የሴት ጓደኛ በሚባለው ሳይሆን ከዛም በላይ ነው። ራሴ አውቀዋለሁ ይህንን ነገር ማለት ነው። ራሴ ይህንን ነገር ጠንቅቄ አውቃለሁ። ይህንን ነገር ራሴ ጠንቅቄ ስለማውቅ ለዚህ ነገር አልፈራም፣ ለዚህ ነገር አልጨነቅም። ሱመያ ላይ ያደረግኩት በደል ስለሌለ፣ ሱመያን ስላልበደልኳት፣ ሱመያን የሚጎዳ ነገር ስላላደረግኩ ያደረግኩት ነገሮች በሙሉ ያደረግኩት ነገር ሁሉ ለእሷ እንጂ ለራሴ ብዬ ለራሴ ጥቅም አግኝቼበት ያን ነገር ባደርግ ራሴ ህይወቴ ይቀየራል ብዬ ያደረግኩት ነገር ስለሌለ ያደረግኩት እያንዳንዱ ነገር ለእሷ ስለሆነ አሁን ላይ ምንም አይጨንቀኝም፣ ምንም አይከፋኝም። ለምን ለእሷ ያደረግኩት ነገር በሙሉ ደስ እያለኝ ነው የማደርገው። ብጎዳበትም ባዝንበትም ራሴ ራሴ ህይወቴን ራሴ አጨናንቅ እንደው እንጂ በራሴ ራሴ ጨናነቅ እንደው እንጂ ባደረግኩት ነገር አልጨነቅም፣ አላስብም ለምን ማንም ሰው ጓደኛ ከሆነ ለጓደኛ የሚያደርገውን ጥሩ ነገር ማድረግ የቻልኩትን ነገር በሙሉ አድርጊያለሁ። ያደረግኩት ነገር በሙሉ ደግሞ አይቆጨኝም። ለእሷ በማሰብ ያደረግኩት ነገር ሊቆጨኝም ሊያሳስበኝም አይችልም። ለምን ይህንን ነገር እኔ ባላደርገው ሌላም ጓደኛ የእውነት የልብ ጓደኛ ብትሆን ለጓደኛዋ ጥሩ ህይወት ለጓደኛዋ ለነበራት ህይወት የምታስብና የምትጨንቀውን ታደርገዋለች። እኔም ያን ነው ያደረኩት። ከዛ ውጭ ያደረኩት ነገር ክፋት ስለሌለ ወደፊትም መሆንም አይጸጽተኝም። የማይጸጽትብኝ ምክንያት አንድ ሰው እስኪ ነገሩ ጥሩ ነገር ሲያደርግ ሌላኛው ወገን በመጥፎ የተረዳ ወገን እንጂ ችግሩ የኔ ችግር አይደለም። እኔ ያደረኩትን ነገር ሁሉ በጥሩነት ያደረኩት በመጥፎነት አላደረኩትም። ሌላው ደግሞ የሚረዳኝ ወይም የሚያየው ሰው ይሄንን ነገር በመጥፎ ከተረጎመው ያ በመጥፎ የተረጎመው ሰው ጊዜ ደርሶ እስከሚረዳው ድረስ ምንም ማድረግ አልችልም። ለምን የሁላችንም አገነዛዘብ እና አመለካከት የተለያየ ስለሆነ፣ ይህንን ነገር ጊዜ መጥቶ ጊዜ ችግሮችን ፈቶት ማን ለማን ምን እንደሆነ፣ ማን ለማን ጥሩ አሳቢ፣ ማን ለማን ክፉ አሳቢ እንደሆነ ጊዜ እስከሚለየው ሐቅ ትቆያለች። እንዲያዘገይም ትወጣለች። ውሸት ደግሞ አትደገምም። ሐቅ ትደጋግመለች። እኔ ሁሌም ከሐቅ ጎን ነኝ። ምንም ባደርግ ምንም ለእሷ እንጂ ለሌላ ነገር በምንም ነገር ከእሷ ውጭ ምንም ስላላደረግኩ ምንም አይመስለኝም። አይደለም አሁን ድሮ ያሳለፍኩትን ነገር አረሳም። እንኳን አሁን አይደለም፣ እሷ ዛሬ እዚህ አብራኝ የለችም እና ለጉዳት አብሬ ከሳይር ጋር ብዬ የማደርገው ምንም አይነት ነገር የለም። ህሊና የራሱ አይፈቅድልኝ፣ የማስተዳደግ የራሱ እንደዚህ አይነቱን ነገር አይፈቅድም። ለምን ጓደኛ ከምንም በላይ ነው። ጥሩ ጓደኛ ያለ ስጦታ ነው። እኔ ደግሞ ሱመያ ያለ ስጦታ ነች። የስደት ጓደኛ ነች። የስደት ጓደኛዬን በጥቅም አልቀይራት። ጥቅም መቼም አይቀይረኝም። ለእሷ መሆን አይደለም ለሷ ለጓደኛ እህቴ የለምላት ለሌላ ሰው እንደው ድንገት እንደው ድንገት ለተዋወቅኩት ሰው ጥቅም አይለውጠኝም። ጥቅም አይቀይረኝም። ሙስተሄል መቼም ቢሆን መቼ ምንም ቢፈጠር ምን ጥቅም አይቀይረኝም። የሰው ልጅ በጥቅም አልቀየረም። የሰው ልጅ በገንዘብ አይቀይርም። መቼም እንደዚህ አይነት ነገር ያኔ ህይወትን የሚያደፈርስ ግንኙነትን የሚያላላ ነገር አላደርግም። እኔ ለራሴ ማለት ነው። ለምን አንድን ሰው ከልቤ ከወደድኩት፣ አንድን ሰው ከልቤ ካመንኩት፣ ምንም አይነት ነገር ቢያደርግ ያንን ሰው ለመረዳት እንጂ መቸኮል ሰው ያለውን ጥፋት ያን የስህተት ጎኑን ተከትዬ ምን እንደው ሳላጣራ መጥፎ ነገር አልናገርም። ለሚያልፍ ቀን የማያልፍ ቃል አትናገሩ ይባላል ማለት ነው። እኔ አሁን ላይ ሁሉንም ነገር በዝምታ አሳልፋለሁ። ነገሮች እስከሚስተካከሉ ሱመያ ይህንን ነገር እስከምትረዳ ድረስ ምንም አልላትም፣ ምንም አልላትም። እሷ የመሰራትን አድርጋ የመሰላትን እስከምትወስን ድረስ እመኖኝ ምንም አለለም ምንም። ለምን አሁን እሷን ታጭኛ? አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። ልክ እሷ እንደተናገረችው እኔም ገብቼ በውስጥ ብዙ ነገር ማለት ትችል ነበረ ግን አለለም። ለምን እሷ ተናዳ ያለችው ነገር አሁን እሷ በእንዴት ነው ያንን ሁሉ ነገር ያወራችሁ? እኔ ደግሞ እሷ ከባሏ እህት ጋር ሌል እንደዛ ዘጊናት እንደ ዜናት ሚስጥርን ታውቃለች፣ ሁለ ነገር ታውቃለች። አውቃለሁ ሚስጥር እሽን አውቄ ሁለ ነገር እሽን አውቄ፣ እኔ አንቺን የጎዳሁት ነገር የለም። አንቺንም እንዲጎዳሽ ያደረግኩት ነገር ስለሌለ፣ ልክ እኔም አሁን እንደሷ በውስጥ ገብቼ አንቺን ትሶ አንቺ ቅብር ትሶ አልልም። አንድኛው ጎን ተናዶ የተናገረውን ነገር፣ ሌላኛችሁ ሌላው ወገን የእውነት ጓደኝነት ከሆነ ሌላው ጎን ሌላው ወገን ማብረድ መቻል አለበት። እኔ አሁን እያደረኩ ያለሁት ነገሮችን ለማብረድ እየታገልኩ እንጂ ነገሮችን ማቀጣጠል ብፈልግ ገና ከመጀመሪያው ማውራት በወረሀት ቀን ጀምሬ እሷ እንደተናደደች እና እንደምትናገረው ቢሆን ለዛ መልስ አላጣውም። ግን መልስ አልሰጥም ስለተናደደች ስለምረዳት ጓደኛዬን ከኔ በላይ የሚያውቃት የለም፣ እኔ እራሴ ስለማውቃት ማለት ነው። ጓደኛ ያን ካወቅኩኝ ደግሞ የተናገረችውን ነገር በሙሉ እንዳልተናገረችው ቆጥረዋለሁ። የወጣውን ነገር በሙሉ እንዳልወጣ ቆጥረዋለሁ። እኔ እንደዚህ ነው የማስበው። እንግዲህ ሁሉም ነገር ይስተካከላል። ባላ ፈቃድ እንሻላህ የማይስተካከል ነገር የለም። ሕይወት እንደዚህ ናት። አንዴ የቀኝ፣ አንዴ የግራ ብዙ